ሰላም ጤና ይስጥልኝ! ውድ ቻናል ቤተሰብ ተከታታዮች ሰበር ዜና ይዤላችሁ ቀርቤያለሁ። በወሎ የንጉስ ሚካኤል ክፍለ ጦር ዋና አዛዥ የነበረው አደም አሊ መከላከያ በወሰደው እርምጃን እስከ ጓዶቹ ተሸኝቷ ማለት ነው። እነዚህና ሌሎቹ መረጃዎች አጠናክሬ ጀላችሁ ቀርብ ያለው እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ በአክብሮት እየጠየቁ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ እንዲ እለታዊና ተኩስ መረጃዎች እንዲደርሳችሁ። በጣም በሚገርም ሁኔታ ይህ ሰው አደም አሊ ወይም ደግሞ አባናደው ተብሎ ይታወቃል። በሰሜኑ ጦርነት ላይ የአምሳ አለቃነት ማዕረግ በአማራ ክልል ተሰጡት ነበረ። የአማራ ክልል ልዩ ኃይል በመሆን ሲያገለግል ነበረ። ከዛ በኋላ ኢብራሂም ወደዚህ ትግል ውስጥ አሻፈረኝ ብሎ ከገባ በኋላ ተደጋጋሚ የሰላም ጥሪ ቢቀርብለትም አልቀበልም በማለት ወደ ጎን በመተው በተለይ በወሎ ማለት ነው። ወሎ የንጉስ ሚካኤል ክፍለ ጦር ዋና አዛዥ በመሆን ሲያገለግል በነበረበት ሰዓት ነው። በዛሬ ሁለት የተሸኘው በተለይ በሽምቅና ደፈጣ ውጊያ ታዋቂ የነበረ በተለይ ደግሞ በፊት ቀዳሚ በመምራትም የሚታወቅ ነበረ። አደማሊ ወይም ደግሞ አባናደ የወሎ ንጉስ ሚካኤል ክፍለ ጦር ዋና አዛዥ በመሆን በተለይ ደግሞ በሽምቅና ደፈጣ ውጊያ ቀዳሚውን ቦታ በመያዝ ይታወቀን። ከዚህ በፊትም በነበረበት በአማራ ክልል በልዩ ኃይል ተደጋጋሚ የሰላም ጥሪን ወደ ጎን በመተው በዛሬው እለት እስከ ዘጠኝ ጓዶቹ መከላከያ በወሰደው እርምጃ ተሸኝቷል፣ ማለት ነው። ሌላኛው ጉዳይ እዚህ ጋር አብሮ በጣም የሚመሳሰሉ በሰሜን ጎጃም አሁን በዚሁ በተመሳሳይ መልኩ ጎንጅ ቆለላ ወረዳ ተብሎ በሚታወቀው ኮሬ ጠንክሬ ቀበሌ ማለት ነው በተደረገ ድንቅ ኦፕሬሽን ይሄ በምስሉ የምትመለከቱ ወጣት ሲጠቀምበት እስከነበረው ድረስ ሞቅ ባለ ሁኔታ ተሸኝቷል። ከዚህ ከዛ በኋላ ደግሞ በርካታ ቁሳቁሶችን ምርኮኛነት ገ ገቢ ተደርጓል። አንድ ብሬን እስከ መቶ ሀያ ጥይት እንዲሁም ደግሞ ሞተር ብስክሌትና ሌላ ሌላ ሲጠቀምባቸው የአጀንዳ ሰነዶችም አብረው ገቢ ተደርጓል ማለት ነው። በጣም በሚገርም ሁኔታ ሌላኛው ደቡብ ጎንደር ዞን ዛጉች ቀጠኖ ሲንቀሳቀሱ የነበሩ በርካታ ወንድሞቻችንም የሰላም መንገዱ ይሻልና በማለት በዛሬ ሁለት የመንግስት የሰላም ጥሪ ተቀላቅሏል። ቀሪ ወንድሞቻችንም ከነዚህ የምትማሩት ብዙ ነገር ይኖራል። ስለዚህ በሰላም ኢትዮጵያን ሀገራችን ብናለማ የሰላም መንገድ ብንመርጥ መልካም ነው እላለሁ። ስለዚህ በጎንደር ዞን ዛጉች ቀጣኖች የሚንቀሳቀሱ ወንድሞቻችን በርካታ ወንድሞቻችን በዛሬው ዕለት የመንግስት ሰላም ጥሪ ተቀላቅለዋል ማለት ነው። እጅግ ደስ የሚል ደግሞ ሊበረታታ የሚገባ ጉዳይ ነው። ሌላኛው በራያ ቆቦ የሻምበል መሪ ዋና የነበረውም ይህም በተመሳሳይ መልኩ የመንግስትን ሰላም ጥሪ ተቀብሏል ማለት ነው። ይህ በራያ ቆቦ ወረዳ የምስራቅ አማራ ፋኖ ክፍለ ጦር ዋና አዛዥ የነበረው በተለይ አራተኛ ሻለቃና ሁለተኛ ሻምበልነት የነበረ በላይ በላይ መንግስቴ ተብሎ የሚታወቀው የመንግስት ሰላም ጥሪ ተቀብሏን። በራያ ቆቦ ሲንቀሳቀስ የነበረ የሻምበልነት መሪ የነበረ በላይና መንግስቴ በዛሬው እለት የመንግስት ሰላም ጥሪ ተቀላቅሎ በሰላም ገብቷን። እናመሰግናለን። ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ሰላም ለዓለም ይሁንልን። ባዛይ በጣም በሚገርመው ይህ የሻምበል መሪ የነበረው በላይ መንግስቴ በራያ ቆቦ እንግዲህ ሲመሩ የነበረው እንዳለ ሻምበል በመተውን ራሱ የገባ ስለዚህ ሌሎችም ሲመሩት የነበሩ በስሩ ያሉት በርካቶችም እንግዲህ ከሱ ያዩ እንደሚመጡ ተስፋ እናደርጋለን። በሻምበልነት ማዕረግ ያለው በዋነኛነት ሲመራ የነበረ ሲጠቀምበት የነበረው ሙሉ ትጥቅና መቶ ጥይትም ጨምሮ ማለት ነው እንዲሁም ደግሞ አንድ የእጅ ቦምብ እንደያዘ ነው። እንግዲህ የመንግስት የሰላም ጥሪ ተቀላቀለ። ሰላም ነው የሚያስፈልገው በዋነኝነት እዚህ ጋር ባይዞው የዛሬ በርካታ ወንድሞቻችን እየገቡ ይገኛሉ። በተመሳሳይ መልኩ አሁን ከሳት ራሱ እየገባሉ ከጠዋትም እየገባሉ። ሰሜን ጎጃም ይልማና ዴንሳ ወረዳ አዴት ከተማ የምታውቁ ካላችሁ፣ ሰሜን ጎጃም ይልማና ዴንሳ ተብሎ በሚታወቀው ወረዳ በአዴት ከተማ አካባቢ ሲንቀሳቀስ የነበረ መልካሙ ሙልቀን ተብሎ የሚታወቀው በዚህ ቀጠና ሲንቀሳቀስ የነበረ እንግዲህ እስከ ሙሉ ትጥቁ በዛሬው ዕለት እንግዲህ የመንግስት የሰላም ጥሪ ተቀላቅሏል። እጁን የሰጠ እንግዲህ በአካባቢው ላይ ያሉት ኮር ዋና አዛዦች ለመከላከያ እጁን የሰጠ መልካሙ ሙልቀን በአዴት ከተማ ዙሪያ ሲንቀሳቀስ የነበር ይልማና ዴንሳ ተብሎ በሚታወቀው ወረዳ ማለት ነው። እጅግ እናመሰግናል። ሌላኛው ጉዳይ እጅግ አነጋጋሪና በጣም አነጋጋሪ የሆነው ጉዳይ የጣና ገላውዲዮስ ዋና አዛዥ የነበረው ከኃላፊነት ፋኖች አንስተውታን ስለዚህ በዚህ ከፍተኛ ሹኩቻም እንደገጠማቸው መረጃዎች እንግዲህ እየወጣባቸው ይገኛል። በተለይ የጣና ገላውዲዮስ ዋና አዛዥ የነበረውን ማሩ ቢተው ተብሎ የሚታወቀው በሴራ ከኃላፊነቱ እንደተነሳ መረጃዎች ወጧ ማለት። ስለዚህ እንግዲህ በዋናኝነት አዘዥ ሲያገለግል የነበረው የጣና ገላውዲስ ዋና አዘዥ የነበረው ስለዚህ በጥቅም እንግዲህ አብሮ እንደማይሰሩ ይታወቀን። ከዚህ በፊትም በብዙ መንገድ ሰርችላቸኋሉ። አሁን ደግሞ በተደጋጋሚ መልኩ ይሄ ጣና ገላውዲስ ዋና አዘዥ የነበረውን በሴራ እንግዲህ ከኃላፊነት ገሸሽ አድርገውታ ማለት ነው። ይህ ሰው ስለዚህ በቅርቡ እንግዲህ የመንግስትን ሰላም ጥሪ እንደሚቀላቀል ተስፋ እናደርጋለን። ሌላኛው ጉዳይ ደግሞ ሲመራው የነበረው እንግዲህ ጓዶቹን በእርግጠኝነት አብረውት እንደሚከተሉ ተስፋ እናደርጋለን ማለት ነው። እጅግ እንግዲህ እንጠብቃለን። ከፊት እዚህ ጋር ተያይዞ በጣም ከገረመኝ ሶስት ጓድ ሆነው እንግዲህ በዛሬ ሁለት በደቡብ ጎንደር ዞን ፎገራ ወረዳ ሊቦ ከምከም ተብሎ በሚታወቀው ሶስቶች ጥንድ ሆኖ እንግዲህ እጃቸውን ለመንግስት ሰጠዋል። ከነዚህም ውስጥ እንግዲህ ትግስቱ አበራ የሚባል ወረተው ያለው ክንዴ ማሮ እነዚህ ሶስት ወንድሞች እንግዲህ በጥንድ በአንድ ላይ በመሆን ለመንግስት የሰላም ጥሪ ሰጠዋል ማለት ነው። በዛሬው በጠዋት የገቡ እነዚህ ወንድሞችና በተለይ ደግሞ በአዴት ላይ ሲንቀሳቀስ የነበረው ሙልቀን መልካሙ ሙልቀን እነዚህ በጠዋት ነው እንግዲህ እጃቸውን ሰጠው ያለ ለመንግስት በአካባቢ ላለው በቅርብ ለሚገኝ። ስለዚህ ሲገቡ ደግሞ በሚገርም ደማቅ አቀባበል ተደርጎላቸዋል። በእጅጉ እናመሰግናለን። ስለዚህ ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን ማለት ነው። እዚህ ጋር ላስተውሳችሁ የምፈልገው አደም አሊ ወይም ደግሞ አባናደው እጅግ በሽምቅና ደፈጣ ውጊያ ታዋቂ የነበረው በጀግንነቱም የተመሰከረለት ከዚህ በፊትም በአማራ ክልል በልዩ ኃይልነትም ሲያገለግል የነበር ይህ ወንድም ባልሆነ መንገድ ህይወቱንም አጧን። ለሀገርም ደግሞ የሚጠቅም ነበር በትክክለኛውና ና በትክክለኛው በበሩ መንገድ ቢሄድና ቢጠቀምበት ለሀገርም የሚጠቅም ነበር። ነገር ግን ባልሆነ መንገድ ህይወቱንም አጧን እንደገናን ደግሞ በርካታ ወንድሞችንም ጓዶችም አብሮ አጧል ማለት ነው። ስለዚህ ቀድ ወንድሞቻችንም ለሰላም ቅድሚያ በመስጠት በትክክለኛ መንገዱ ብነድ ለሀገርም፣ ለህዝብም፣ ለወገንም የምንጠቅምና የምንጠቅሙ ህዝቦች ስለሆናችሁ ከወዲሁኑ ለሰላም ቅድሚያ ብንሰጥ መልካም ነው እላለው። ምክንያቱም በሰሞኑ የመነጋገሪያ ስለሆነው ስለ ኢራንና ስለ እስራኤል እርስ በርሳቸው ሳይሆን ሀገር በሀገር ለህሉና ጉዳይ እንግዲህ ፍትጊያ ውስጥ የገቡበታል። እኛ ግን ራስ በራሳችን ከዛ አዙሪት አልወጣን ራስ በራሳቸው በጣም የሚገርመው እስራኤላውያን ወይም ደግሞ ኢራውያንና ራስ በራሳቸው የሚገቡበት ምንም ነገር የለም። ሀገር ከሀገር ለሕልውና ጉዳይ ወይም ለጥቅም ጉዳይ። እኛ ግን ሳንሰለጥን እስካሁን ድረስ በብሔር ከጥንት ከሂስትሪ የምናውቀው ዛሬም ደግሞ በብሔር ተይዘን ን ያለንበት ሁኔታ ነው። ይህ ደግሞ አለመሰልጠናችን የሚያመላክት ጉዳይ ነው። ስለዚህ ውድ ኢትዮጵያውያን፣ ትውልድ ኢትዮጵያውያን ዘረኝነትን እስከ ፍጻሜው ልንጠየፈው የሚገባ ትልቁ በሽታችን ነው። ለሰላም ቅድሚያ ሰጥን፣ እርስ በርሳችን መያያዝ ያስፈልገናል ማለት ነው። ሌላኛው ጎንደር ሰባኛ ዩኒቨርሲቲውንና መቶነኛ ዓመት የሆስፒታሉን መሰረት በማድረግ በጎንደር ዩኒቨርሲቲ ከፍተኛውን ድምቀትና የማስብ ስራ እየሰራ ይገኛል። በዚህ ደግሞ በነፃ ደም የመለገስና እንዲሁም አንዳንድ ሰርቪሶችን የመስጠት ጥሪ አቅርቧል። ስለዚህ በጎንደር አካባቢ የምትንቀሳቀሱ ወንድሞቻችን የጎንደር ዩኒቨርሲቲ ያደረግላችሁን ጥሪ በአጋጣሚ እንድትጠቀሙበት ከብረ ባሉ መሰረት በማድረግ በበጎ ስራም እንድትሳተፉ መልእክታችን ማስተላለፍ እፈልጋለሁ። በሌላ ቪዲዮ ውስጥ ግን እንገናኝ። መልካም ውሎ።